ቅርብ 1940ዎቹ አካባቢ 48 አካባቢ ይመስለኛል ዴድ ሲ ስክሮልስ የሙት ባህር ቁምራን ላይ ሰፊ የሆነ አሰሳ በ11 ዋሻዎች ውስጥ ተደርጎ ነበረ። እዛ ውስጥ የተወሰኑ የሄኖክ መጽሐፍ ቁርጥራጮች ተገኝተዋል። ግን ፉል ማኑስክሪፕት የኢትዮጵያው ነበረ እንዳልችው፣ ጀምስ ብሩስ የስኮቲሽ ተጓዥ ነው። በተለይ አባይን መነሾ ለማየት ያደረገው ጉዞ በጣም ታሪኩን አግዝፎ ያወጣዋል። ይህ ስኮቲሽ ተጓዥ አረብኛ ስፓኒሽ ፖርቹጊስ ግዕዝ አቀላጥፎ ይችል የነበረ መልከ መልካም ቁመቱም ረዘም ያለ ነበረ። ኢትዮጵያ እንግዲህ በ18ያው ክፍለ ዘመን የመጣው ቲንክ ንጉሥ ተክለ ሃይማኖት ሁለተኛ እና ራስ ሚካኤል ስኡል ነው አቀባበል ያደረጉለት። በተክለ ሰውነቱ የግዕዝ እውቀቱ በጣም ተወዳጅና ተሰሚነትን ችሎታል። እና ሁለት ዓመት ኢትዮጵያ ቆይቷል። ሁለት ዓመት ሲቆይ ከሰራቸው ስራዎች መካከል የተለያዩ ኢትዮጵያ እንግዲህ በጣም በብዙ ሺህ የሚቆጠሩ መጽሐፍትን ጠብቃ የያዘች ሀገር ናት። ግዕዝ በጣም ጥንታዊ ቋንቋ ነው። ብዙ ሺህ ብራናዎች ያሉበት ሀገር ነው። አሁንም በባህር ማዶም ከኢትዮጵያ ተወስደው ያሉበት አጋጣሚ አለና እነዛን በመገልበጥና ለመድኃኒት የሚያገለግሉ እጽዋትን በመሰብሰብ የሚታወቅ ሰው ነው። መጨረሻ ላይ መጽሐፈ ሄኖክን ሲያገኝ በጣም ነው ሰው የተደነቀው፣ ምክንያቱም ዓለም ላይ የለም። በጣም ኮ የሚገርም ነው። ፕላኔተርዝ ላይ መጽሐፉ የለም። በቃ የት ገባ በሚባልበት ጊዜ ኢትዮጵያ ይነበባል፣ ይተረጎማል፣ ይጻፋል ብዙ ብራናዎች አሉ። ሶስት ኮፒ ይዞ ሄደ እና ለፈረንሳዩ ንጉስ ለሉዊ 15ኛ ነው በስጦታ ያበረከተለት። የትልቅ ጉዳይ ስለሆነ በፈረንሳይ ምሁራ እንዲጠና ተደርጎ በፈረንሳይ ብሔራዊ ቤተመጻሕፍት እንዲቀመጥ ተደረገ። አንዱ ኦክስፎርድ ቦዴሊያን ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ራሱ ላይ ጋር ራሱ ጋር ቅጂ ተቀመጠ። ካረፈ በኋላ እንደገና ወደ ቦዴሊያን ቤተ መጻሕፍት ተሸጋገረ ማለት ነው። ከዛ ያ የሄኖክ መጽሐፍ መገኘት በአውሮፓ ላይ ትርጉሙ ቀላል አልነበረም ነው። ብዙ ጥናቶች እንዲጀመሩ አደረገ ማለት ነው። እንደገና አይናቸው ወደዚህ እንዲያማትረው፣ በጣም በዝርዝር የሚገኘው የኢትዮጵያ ሄኖክ መጽሐፍ ላይ ነው። ይሄ ደግሞ አለም እስካሁን እንቆቅልሹን ያልፈታው ጉዳይ ነው እነዚህ ማን ናቸው ኔፊሊሞች መጽሐፈ ሄኖክ ላይ ወደ ሁለት መቶ ይጠጋሉ አዛዜል ይባላል መሪያቸው ምን አይነት ስራ ይሰሩ እንደነበር ቅድምም እንደጠየቅሽን ተውላጥ አለም ዲኤኔን ማዛባት የፈረስን የበቅሎን ወደ ሰው የሰውን ብዙ አይነት ክሬቸርስ የመስራት ጉዳይ ነበረ በዛ ጊዜ ኢቭን መገለጥ የሌለባቸውን ረቂቅ እውቀቶችን ለሰው ልጆችም እስከ መግለጥ ይታወቃሉ። እና ምድር እንደተበላሸች እና በንፍር ውሃ እንደጠፉ ታሪኩ ይነገራልና በኔፍሊም ጉዳይ ምርምሩ ከፍ አለ። ምንድን ናቸው? ሦስት አይነት ቪው መጣ ማለት ነው። ከዛ በኋላ አንደኛው ቪው የሄኖክ መጽሐፍ ከታየ በኋላ በጣም በስፋት የተንጸባረቀው እነዚህ በቁሙ መላእክት ናቸው የሚል ነገር መጣ። ምክንያቱም ሶስት ሺህ ክንድ ቁመት ይላቸዋል። አደመናው የሚገፉን እንዴት ነው? ሰው ይሄን ሊሆን አይችልም፣ እና ኤንጅልስ ናቸው ያሉ ነበሩ። በጣም ብዙ ብዙ ምሁራን ናቸው በዚህ ላይ ተሳትፎ ያደረጉት። ሁለተኛው ደግሞ ዘሴት አየት ቪው የሚባሉ አይ መላእክት የተባሉት ደቂቀ ሴት በቁሙ መላእክት አያገቡም አይጋቡም። ስለዚህ የሴት ልጆች ማለትም አዳም የወለደው የሴት ልጆች በንጽህናቸው መላይክ ተባሉ። ዘሴት ዘሴታይት ቪው የሚባል መጣ። ሁለተኛው ደግሞ ለምሳሌ ክብረ ነገስት፣ መጽሐፈ መቃቢያን ከኦሪቱ ውስጥ ሌላ ደግሞ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ መጽሐፍ አለ። እነሱ ደግሞ የሚሉት ስጋ እንዲለብሱ የተደረገው መላይክት ናቸው። አዳም ላይ ታበየው መጨረሻ ላይ እግዚአብሔር እስቲ ሊፈትናቸው አልብሶ እንደላካቸው እና በጣም የሌለ ዲኤንኤ ነው። ድብልቅልቅ አርያማዊና አዳማዊ ዲኤንኤ ሲደባለቅ ማህፀን ቀደው እስከ መውጣት ደርሰው ቁመታቸው በጣም ጃይንት ነበሩ። ያገኙትን ይበሉ ነበር ይላል። እርስ በርስ ሲተራረዱ ነበረ። መጨረሻ ላይ ሩፋኤል ተልኮ አዛዜልን ጨለማ ጉድጓድ ውስጥ እንደቀበረው ወደ ሰባ የሚጠጉ ትውልዶችን ኮረብታ ውስጥ እንደጨመራቸው ደግሞ በዛ ዘመን ነበሩትን እንዳጠፋ የሚገልጻል እና ሶስት ቪው አለ ማለት ነው። ያሁሉ ቪው እንዲቀሰቀስ ምክንያት የሆነው አንደኛ የኢትዮጵያው መጽሐፍ ሄኖክ ነው። ሄኖክን ተከትለው ደግሞ የተተረጎሙ በተለይ ተመጽሐፈ ምስጢረ ሰማያዊ ምድር የሚባል አንድ ኢትዮጵያዊ ግዕዝ መጽሐፍ አለ። ክብረ ነገሥትም አለ። እነዚህ መጽሐፍት ደግሞ ይሄንን ቪው በጣም አጠንክረው በመናገራቸው በቃ ዓለም እንደገና የሽ አባቶቻችን አንሴስተሮቻችን ይሄን ሁሉ ጥብብ ያለ አመለካከት ሳይሆን ሰፊ ቪዋቸውን በማስቀመጣቸው እነዚህ ነገር ሊሆኑ ይችላሉ፣ ሊሆኑ ይችላሉ፣ ሊሆኑ ይችላሉ ወደሚል እሳቤ መጣ። አልፎ ተርፎ ደግሞ የቅርብ ጸሐፍት ጭምር እንደ ዘካሪያ ሲችን የመሳሰሉ ብዙ ነገር መጽሐፍ ጀመሩ። በእነዚህ ጉዳይ በኔፍሊምስ ዙሪያ አኑን ሐኪም ይሏቸዋሉ ምን የሚሏቸው በጣም ሰፊ ጉዳይ እየመጣ መጣ። አለም ትኩረቱን ወደዚህ መጽሐፍ አደረገ ማለት ነው። እስቲል አሁን ድረስ ኢትዮጵያው መጽሐፍ ሄኖክ ይመረመራል፣ ይጠናል። ብዙ ሀሳቦች ከውስጡ ሪፍሌክት ይደረጋሉ፣ በተመራማሪዎች በሳይንቲስቶች። እና እኔ ይህን ሳስብ ሁሌ ደግሞ ዩቲውብ ላይ ነው ወር ሪሰርቸሮች የሚያቀርቡበትም የተለያዩ ቦታዎች ውስጥ ስትመለከች ዘኢትዮፒ ሄኖክ ኢትዮጵያዊ ሄኖክ የመጽሐፍ ማለትም ኢትዮጵያዊ ትርጉም ግእዝ ብለው ኮትስ እና ሳይት ሲያደርጉ ስትሰሚ እንደ ሀገር ወይም በዛ ውስጥ እንዳለ ሰው ከፍተኛ ክብር ይሰማናል ና ትልቅ ጉዳይ ነው። እንግዲህ በውጭ አለም ያሉ ተመራማሪዎች ያንን መጽሐፍ ላይ ያለውን መጽሐፍ ሄኖክ ላይ ያለውን ሚስጥር አውቀው ይጠቀሙባቸው፣ አንዳንድ ነገሮች አሉ እጽዋትም ጋር ተገናኝቶ ማለት ነው። ኢትዮጵያውያንስ ምን ያህል ተጠቅመንበታል? እኛስ፣ ወደ ራሳችን ስንመጣ እንግዲህ ምን ያህል ተጠቅመንበታል አላውቅም። ግን በተቻለን አቅም ብንጠቀምበት ጥሩ ነው። ኢቨን እኮ ኮንፈረንስ መደረግ አለበት። ነው የት ሀገር እንደሆነ ባላውቅም፣ ኮንፈረንስ፣ አመታዊ ኮንፈረንስ በሄኖክ መጽሐፍ ላይ ይደረጋል የሚል ሰምቻለሁ።

ግን ምንድን ነው ሄኖክ የጻፋቸው ስለ ነፋሳት እኮ አንድ ቀን ስለ አስራ ሁለቱ ነፋሳት ምንድን ናቸው? አራቱ የምረት ነፋሳት፣ ስምንቱ የቁጣ ነፋሳት ምንድን ናቸው? ሪሰርች እየቀረበ ኔፍሊሞች ምንድን ናቸው? ሪሰርች እየቀረበ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ አየር አየራት የጻፋቸው፣ ስለ መባር፣ ስለ ነጎድጓድ የጻፋቸው እነዚህ ሁሉ ምንድን ናቸው የሚለውን ነገር እየመረመርን ብንጠቀምበት ይሁን ትምህርት ካሪኩለማችን ውስጥ ብንጨምረው በጣም ጥሩ ነው። ያው እኔ ግን ያው ከዶክተር ጌትነት ፈለቀ ጋር ያዘጋጅ ነው አንድሮሜዳ ቁጥር አንድና ቁጥር ሁለት የሚል የስነ ፈለክ መጽሐፍ አለ። እዛ ላይ የሄኖክን ትምህርቶች በተወሰነ መልኩ ከኮት እያደረግና ኢትዮጵያዊ ሊቃውንት የተረጎሟቸውን ለምሳሌ፣ ሄኖክ ብቻ አልቀረም። ሄኖክን ደግሞ የሚያብራሩ መጽሐፍት ተጽፈዋል። ለምሳሌ ትርጓም የሚጠተ ብርሃናት የሚል አንድ መጽሐፍ አስታውሳለሁ። ሄኖክ በተለይ ስለ ብርሃናት የጻፋቸው ስለ ፀሐይ፣ ስለ ጨረቃ፣ ስለ ነፋሳት የጻፋቸውን የሚያብራሩ ናቸው እና ሰርተዋል። አንሴስተሮቻችን ያንን ወደ አማርኛ በመተርጎም ማዛሮት የሚለው መጽሐፌ ላይ ደግሞ ስፕሪቹዋል ሚኒንጉንም በማካተት የራሴን ድርሻ ተወጥቻለሁ። ግን እንደ ሀገር እንደ አንድ ትልቅ ትልቅ ጉዳይ በየአመቱ ብናነሳው ብንወያይበት ጽፋ ሃይምሮ ይኖረናል እንጂ አይ ቲንክ ጥበብ ይኖራል እንጂ ሌላ የምናጠው ነገር የለም የሚል እምነት አለ። ኢትዮጵያው ጀንደረ ባኮ ያነብ ነበረ፣ እና ፊልጶስ መጥቶ የምታነበውን ታውቀዋለሁ ያለው የሚተረጉምልኝ ሳይኖር እንዴት አውቃለሁ ብሎ ተርጉሞለታል። እና በትርጓሜ አለ ኢትዮጵያ መተርጉማን ሄኖክን ተርጉመውታል። በአንድምታ አለ ደግሞ ለየት ባለ መልኩ ደግሞ የተረጎሙ ደግሞ ግስ በግስ መጽሐፍት አሉ። እና እነዛ ብዙ ነገሮች ይዘዋል በውስጣቸው እና እነዛን ትውልዱ ቢያውቃቸው ቢራቀቅባቸው መክራለሁ። ሌላው በግዕዝ ውስጥ የተቀመጡትን ምስጢራት ወደ አማርኛ ማምጣት ለአንባቢያን አይን የማብቃት የዚህ ትውልድ ግዴታው ነው ብዬ አምናለሁ። በተለይ በግዕዙ ዘርፍ ውስጥ ያለን ሰዎች መጻሕፍት በመተርጎም የምንታወቅና ያ በጣም ወሳኝ ነገር ነው። ይህ ብቻ ሳይሆን ከሄኖክ ጋር ተያይዞ ያሉ ብዙ ትምህርቶች አሉ። በኢትዮጵያ አንደኛው የፊደል ትምህርት ነው። ለምሳሌ ሆታ አይምሮ ዘሄኖክ የሚባል ትምህርት አለ። ትልቅ ትምህርት ነው። ሲጀምር ምን ይላል? እግዚአብሔርን ስም ይጠራል። መጽሐፉ ዝንቱ ፊደል ዘአለቦ ለሄኖክ ወከብደ እንግዳአሁ ይላል። ሄኖክ ቀና ብሎ ሲመለከት የእግዚአብሔር መልአክ በጸፍጸፈስ በሰማይ ሰሌዳ ላይ ፊደላትን ቀርጾ አሳየው ይላል። ብዙ የግዕዝ መጻሕፍት አሉ። በዚህ ላይ ገና እንግዲህ አንሴስተሮቻቸውን የጻፉትን አክሰስ የማድረጉ ጉዳይ ከትውልዱ በመራቁ ነው። እኔ እዛውስ በማደጌ ብራና መጻፍ ከልጅነት ጀምሮ እንዳደገ ሰው ነው እና በጣም ይገርመኛልና፣ ወሬ ሐዋውስ ሰማይ ረሆ ይላል። የሰማይ ደጅ ተከፍቶ አየ ይላልና ሄኖክ ልቡናውን ያበረራለት እውቀት ምንድን ነበር?